ያጀማ በዚች አጭር ቪዲዮ ሶስት ነጥቦችን ካለፉ በኋላ የማይመለሱ የሆኑ ነገሮችን ለነግራችሁ ፈልጋለሁ። እነዚህ ሶስት ወሳኝ የሆኑ ነገሮች እነማን ናቸው? የመጀመሪያው ንግግራችን ነው። ንግግራችን አንዴ ከወጣ በኋላ እንደገና መመለስ አንችልም። ስለዚህ ሰዎችን አስቀይመናቸው ከሆነና በንግግራችን ክፉ ንግግሮችን የምንናገር ከሆነ ነገ ነገ ወዲያ በይቅርታ እንኳን የማንመልሰው የሆነ ጣጣ ውስጥ ልንገባ እንችላለን። የምንናገረውን ነገር በጣም በጥንቃቄ ልንናገር ይገባል። ሁለተኛው ደግሞ እድሜ ነው። እድሜ አንዴ ካለፈ በኋላ አይመለስም። ጊዜ እኮ ሰይፍ ነው፣ ኢለም ተቅጣሁ ፈኢነሁ ያቅጣዑክ አንተ ካልቆረጥከው እሱ ይቆርጣሃል በማለት ነው ምሳሌ የሚናገሩት። ስለዚህ ጊዜ አንዴ ካለፈ በኋላ ተመልሶ አይመጣም። እንደገና ያንን ጊዜህን መልሰህ ልትጠቀምበት የምትችልበት አጋጣሚ ላይ አትደርስም። ከሄደ በኋላ ሄደ አይመለስም። ሶስተኛውን ከመናገሬ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ይህ ቪዲዮ ብዙ ቦታ እንዲደርስልኝ ላይክ ማድረግን እንዲሁም ሼር ማድረግን እንዳትረሱ። ሁለተኛውና መሰረታዊ ብዬ የያስኩት ነጥብ ደግሞ ታማኝ